ሰላም፣ ሰላም ለናንተ ሰላማችሁ ባላችሁበት በጥፊ ብሰው። ጓደኞች ዛሬ የማሳያችሁ አሪፍ ኬክ ነው የማሳያችሁ፣ ያውም ደግሞ ሢዝሮል ኬክ ማለት ነው። በቆንጆ ሁኔታ አሳያችኋለሁ። ወይ እዚህ ጋር ሎሚ አለኝ። ተፈቀቀ ተቀበለኝ። ሎሚውን እንደዚህ ተቀበለኝ እና ነጩን ክፍል ሳይሆን ከላይ ያለውን ብቻ ነው የምንፈቀቀው ማለት ነው። ቆንጆ ስለታና ቆንጆ ጣራ እንዲያመጣልን ነው የምንጨምረው። ኦኬ ያ እሺ። አሁን እግዚአብሔር ሀገራችንን ይባክ። እዚህ ጋራ እንቁላል አለ። አምስት እንቁላል ነው የምጠቀመው። አንድ እንቁላል እንቁላል እንደዚህ አድርገው እናንተን ለማሳየት ነው እንጂ እኔ እንትን አይደለም። አዲስ ከሆናችሁ እዚህ ከተሰበረባችሁ እዚህ ላይ አንድ ላይ ከተሰበረ ትቸገራላችሁ። አንድ ባል ከሆነ ግን አትቸገሩ። ሶስት አራት፣ አራት አምስት እንቁላል ማለት ነው። ከዛ እዚህ ጋራ ቫኒላ ፓውደር እጠቀማለሁ ቫኒላ ፓውደር ግማሽ የሻይ ማንኪያ። ፈሳሹን ካለ መጠቀም ትችላላችሁ። ፈሳሹ ካለ አንድ ማንኪያ ጨምሩበት። እዚህ አንድ ሻይ ማንኪያ፣ ይሄ ፓውደሩ ስለሆነ አንድ ግማሽ የሻይ ማንኪያ እጠቀማለሁ። ከዛ ይሄን እመተዋለሁ ማለት ነው በመፍጫ ይላል ከዛ እዚህ ጋር ምን ጨምራለሁ መሰላችሁ አንድ ኩባያ ስኳር ጨምራለሁ አንድ ኩባያ ወይም ደግሞ አንድ ብርጭቆ ስኳር ወይም ደግሞ አራት ሲኒ ነው የሚሆነው በሲኒ አራት ሲኒ ስኳር ማለት ነው አንድ ኩባያ ስኳር የሚሆነው አንድ የሚሆነ አራት ሲኒ ሲጨምር ነው ማለት ነው አራት ሲኒ ስኳር አንድ ኩባያ ይሆናል ማለት ነው እናቴ ድሮ ስኳር ስለምትሸጥ አቃለኝ እኔ ስለ አሰፋፈር በደንብ አድርጌ ማለት ነው ከዛ ጨው ሩማን፣ እንጨምርበታለን። ጨው ኬክ ላይ ቆንጆ ነው። ከዛ እንተዋለን። ኦኬ አሁን እዚህ ጋር አንድ ኩባያ ዱቄት አለኝ ማለት ነው። አንድ ኩባያ ዱቄት ከዛ እዚህ ጋር ፒኪንግ ፓውደር አለኝ አንድ ሾርባ ማንኪያ ቢኪንግ ፓውደር ጨምራለሁ። አንድ ሾርባ ማንኪያ ግን ድርበብ ነው፣ በጣም ያልሞላ ማለት ነው። ከዛ እዚህ ጋር ካካዋ ፓውደር አንድ ሁለት ካካዋ ፓውደር ይሄኛው ነው። የትኛውን ሱፐር ማርኬት አለ። አያችሁ፣ ይሄን ሁለት ማንኪያ፣ ሶስት ማንኪያ ካካዋ ፓውደር ትጠቀማለሁ። መንፋት አለባቸው ምክንያቱም ካካዋ እንትን ስለሚል በጣም ፓውደር ስለሆነ ካልተነፋ ለዚህኛው ስራ ሌላ ላይ ቢሆን ዝም ብዬ ጨምሬ እንትን እለዋለሁ ይሄኛው ግን ሊጡን እንቁላሉን የተመታውን እንቁላል በእጄ ስለማማስለው ይዋግልብኛል ለዛ ነው በዚህ ማድረገ ዱቄቴ ሁሌ የተነፋ ዱቄት ዱቄት ነፍቼ ነው የማስቀምጠው እና እንትን አይልብኝም። ከዛ ይሄንን እንደዚህ አደርገዋለሁ። አያችሁ አሁን በጣም ነው የሚያምረው። ስለዚህ በጣም ቀስ እያልኩኝ ነው የማማስረው። አሁን ይውላችሁ እንደዚህ እያደረኩኝ በተን በተን እያደረጋችሁ ዘይት አይገባበትም ቅቤም አይገባበትም ትንሽ ትንሽ እያደረጋችሁ እንደዚህ ትመታላችሁ ማለት ነው ቀስ እያላችሁ። እሺ፣ አሁን እዚች ጋራ ምን አለ ይመስላችሁ? ሁለት የሾርባ ማንኪያ ወተት አለ። ሁለት የሾርባ ማንኪያ ወተት ፍሬሽ ወተት ማለት ነው። ፍሬሽ ከሌላችሁ ፓውደሩ ላይ ውሃ ጠባዛችሁ መጠቀም ትችላላችሁ። ትጨምርና ከእዛ ይሄ ወረቀት ያስፈልገናል። ይሄ የኬክ ወረቀት ይባላል ከሱፐርማርኬት ነገር ምንም ነገር ማለት ነው። አሁን ከዛ ይህንን ይሄንን እዚህ ላይ አድርጋለሁ። ከዛ እንደዚህ አድርግና ለ15 ደቂቃ በጣም በቂ ነው። እንትን ማለት ብዙ እንትን ማለት የለበትም፣ ድርቅ ማለት የለበትም ስለሚያስቸግረን ስንሰራው ማለት ነው። ስለዚህ ፈረን ውስጥ አስገባዋለሁ። የፈረን ውስጥ አስገብቼ አበስለዋለሁ ማለት ነው። እሳት ተጠንቀቁ። ሁልጊዜም እንደምነግራችሁ ኬክ መስራት ከባድ ነው። ኮስቱም ብዙ ነው። አሁን አምስት እንቁላል መጠቀም በጣም ብዙ ነው አይደለም? ስለዚህ እንትን ይልባቸዋል ለፍታችሁ ደክማችሁ ደግሞ ስለሚበላሽባችሁ እሳት በጣም ተጠንቀቁ። ስምትሰሩት ነገር እሳት ነው ዋናው። እሳት ከባድ ነው፣ በተለይ ኬክ ነገሮች እሳት ያስፈል ጊዜ የሚወስዳል። እሳትም ደግሞ ቁጥ መቆጣጠር ያስፈልጋል ማለት ነው። ጓደኞች፣ ሳነቃችሁ እዚህ ጋር ማለት ነው ምን እናድርግ። እንደዚህ እንደዚህ ማድረግ አቻል አለብን ማለት እንደዚህ እንደዚህ እንደዚህ ነው ማለት ነው። ምክንያቱም ፍላት እንዲሆንልን ለጥ ብሎ እንዲሆን፣ ያለበለዚያ አንዱ ጋ ጎበጥ፣ አንዱ ጋን ተስለም ይሆናል። እንደዚህ እንደዚህ እናደርጋለን ማለት ነው። እሺ ያው ጓደኞቼ እንደዚህ ገብጬዋለሁ ነያችሁ። ከዛም ወረቀት ላለማዋከል በዚህ ወረቀት ላይ እንደዚህ ጠቅለ- ጠቀልለውና ማለት ነው። ለአንድ ሰዓት ያክል ፍሪጅ ውስጥ አስቀምጠዋለሁ። ፍሪጅ ውስጥ እንደዚህ አድርጌ አስቀምጠዋለሁ ማለት ነው። እሺ ሰላም ጓደኞቼ፣ ይኸውላችሁ አሁን ይሄኛው ክሬም መክቱብ ነው የሚለው፣ ወይም መብሩክ የሚልም አለ። ደብል ክሬም ነው። ይህንን ክሬም ካላችሁ ትጠቀማላችሁ ማለት ነው። ከሌላችሁም ከሱፐርማርኬት ደብል ክሬም ብላችሁ መግዛት ትችላላችሁ። ትልቅ ሱፐርማርኬቶች ይገኛሉ። እዚህ ጋር የሚጠቀመው አንድ ኩባያ የሚሆን ክሬም እጠቀማለሁ። አንድ ኩባያ ነው። እዚህ ውስጥ ስኳር አለው፣ ሁሉ ነገር አለው። ምንም የሚያስፈልገው ነገር የለውም። ብቻ እመጣለሁ። እሺ፣ እዚህ ጋር እንደምትመለከቱት ኬካችንን እኔ በላስቲክ ሁሉ የሸፈንኩት፣ ምክንያቱም እንዳይደርቅብኝ ማለት ነው። እዚህ ላስቲክ ነው፣ ከዛ ወረቀት ያለኝ። እሺ ያው አሁን እንደዚህ ያለ ነው። ወረቀታችንን እንደዚህ እናነሰዋለን። ሰዋለን ከዛ ነዚህ ጋራ ጃም አለ። ይሄኛው ጃም ማለት ስትሮበሪ ጃም ነው ወይም ደግሞ ማርማላታ ነው። ማላታ ስትሮበሪ ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ ባልዴ የጠቀምኩትን ተቀምኩት በደን፣ ይሄን በደንብ እንቀባዋለን ከጥግ እስከ ጥግ ድረስ። ልጆች በጣም ነው የሚወዱት ብዙ ጊዜ እንደው ከሱፐርማርኬት ነው የሚገዘው ወይ ከኬክ ቤት ምናምን ነው የሚገዙላቸው።

እዚህ ጋራ ክሬም አለኝ። የመታ ነው ክሬም ማለት ነው። በጣም አሪፍ ነው። ይሄን ከየትኛውም ሱፐርማርኬት ነው መብቱ ይሉታል። እዚህ ሌላ ሀገር ምናልባት መድሮክ ሊሆን ይችላል። ደግሞ በእንግሊዝኛ ደብል ክሬም ነው የኬክ ክሬም። ደብል ክሬም ታገኙታላችሁ የትኛውን ሱፐርማርኬት። ከዛ እዚህ ጋር አሁን ያደርጋለው እጠቀልለዋለው ማለት ነው ኬኬን። ዋው በጣም ነው የሚያምረው እንደምትመለከቱት በጣም ያምራል። ከዛ እዚህ ጋራ ትርፋአለው?

እሺ ጓደኞች፣ እዚህ ጋራ ኖቴላ አለኝ። እኔ በኖቴላ ነው የምጠቀመው። ቸኮሌት ካላችሁ በቸኮሌትም መጠቀም ትችላላችሁ። እኔ ግን የተዘጋጀውን ኖቴላ አለኝ፣ በኖቴላ ነው የምጠቀመው ማለት ነው። ከዛ ኖቴላ ኖቴላይ ውስጥ ምን እጨምራለሁ? እንደተለመደው ዘይት እጨምራለሁ። ዘይት የምጨምርበት ምክንያት ምንድን ነው? ግማሽ ኩባያ የሚሆን ዘይት ተጠቅሜያለሁ። ለሙሉ ማለት ነው ሙሉ ኖቴላ ከሆነ ሙሉ ካልሆነ ግን ለአንድ ማንኪያ ሁለት ማንኪያ ዘይት መጠቀም ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ለአንድ ማንኪያ ለባ ማለት ነው። ከዛ ኖቴላዬ እንደዚህ አድርጌ እቀባለሁ። ልጆችን ስለሚወዱት እኛ ቤት ደግሞ ሞቴላ እስማ በጣም ነው ልጆቹ የሚወዱት። ይህ የመሰለ ቆንጆ ስራ ሲዝራል ኬክ በክሬም በናቴላ ሰርች የላቸዋለሁ። ፕሊዝ ሰብስክራይብ፣ ላይክ፣ ሼር አድርጉ ቲጂ አረቢያን ፉድ ይሄን ይመስላል እንግዲህ። ኖቴላ ዘይት የሚጠቅመው ሁልጊዜ ኖቴላውን ለማቅጠን ይጠቅማል ማለት ነው። ኖቴላ ደግሞ ስትቀቡ ካልቀጠነላችሁ እንትናችሁ መቀባት አትችሉም በጣም ስለሚወፍር ማለት ነው። ስለዚህ ለእሱ ፍቱን መድኃኒቱ ኖቴላ ነው ማለት ነው። በጣም ነው የሚያምረው። ከዛን እዚህ ጋር እኔ ለዲኮር ነው ካላችሁ ተጠቀሙ፣ ከሌላችሁም ችግር የለም ለዲኮር ስለሆነ ብቻ እንትን እጠቀማለሁ። ፊስቶ አረቤ ፊስቶ ማለት ነው። እሱን እንደዚህ እጠቀማለሁ። በጣም ነው የሚያምረው። ያው በጣም እንደሚወደድላችሁ ተስፋ አደርጋለሁ። እጋራ ለታቸው ክሬም ማለት ትችላለን። ክሬም ስላለኝ ነው ባይኖረኛ፣ ላደርግበት ክሬም ስላለ ክሬም ከምደፋው አገልግሎት ላይ ባውለው ይሻላል ብዬ ነው እና እንደዚህ አርጋችሁ ግን ፍሪጅ ነው የምታስገቡት በነገራችሁ ላይ ኦኬ፣ ኦኬ ከፍ እርፍ ክሬም ስላለ ነው። እሺ በላይ አይ ነግራችኋለሁ። አያችሁ ለእንደዚህ ኮር ተጠቀምኩበት ማለት ነው። ይሄን ይመስላል። ይኸው ጓደኞች ጓደኞቼ፣ ሰብስክራይብ ላይ ኮመንት ሼር አድርጉት። ይህቺ አረቢያን ፉድ በጣም የሚያምር ሲዝሮል ኬክ ነው። በጣም ተወዳጅ ነው። ይወደድላችኋል። ነገር ግን ፍሪጅ ውስጥ አስቀምጣችሁ ከአንድ ከሁለት ሰዓት በኋላ ነው ለገበን ቆርሳችሁ ማቅረብ የምትችሉት ማለት ነው። ያለብለዚያ ግን እንትን ይሆንባችኋል። ቅልቅልጥ ነው የሚለባችሁ። ይሄን ይመስላል። ፍሪጅ ግን አስገቡ። ሰርታችሁ ፍሪጅ ማስገባት ማለት ነው። እሺ ጓደኞቼ ላይክ ሰብስክራይብ ሼር አድርጉት ቲጂ አረቢያን ፉድ በጣም የሚያምር ስራ ነው የሰራውላችሁ ይህን ይመስላል እንግዲህ ሢዝሮል ኬክ እሺ ጓደኞቼ ሰብስክራይብ ላይክ ኮመንት ሼር አድርጉት ቲጂ አረቢያን ፉድ በጣም